ሱመያም አይፈራም ማንም አይፈራም። አንቺ ሊግባ ወሰንኩት በቃ። አሁን እውነቱን ልንገርሽ፣ አንቺ ከአንድ ሁለቴ ሶስቴ ጠይቄሽ ለምኜሽ፣ አንቺንም ብዙ ሴቶች እያሉ አንቺንም የመረጥኩት ተመልካቾቹ ስለወደዱ፣ ሁሉም ሰው አግባ ስላሉ፣ እችን ልጅ አይነም ሊሆን ይችላል ምናምን ብዬም ተመልሼ ድጋሜም ደጋግሜም ጠየኩሽ። ከካሜራ ጀርባም ብዙ ጊዜ ለምኜ ጠይቄሻለው

አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። ያላችሁበት ሰላማችሁ ብዝት ይበል እያልኩኝ እንግዲህ ዛሬ ተመልሼ መጥቻለሁ። ተመልሼ የመጣሁትም ለምንድን ነው ካላችሁ እንግዲህ የሱመያ መልስ ሰምታችኋል። አንደኛ ስለ ሱመያም ትንሽ አወራለሁ፣ ሌላኛው ደግሞ ከሮዛ ጋርም ቀጠሮ አለ። እፈልጋለሁ ለኛለች። ጠርቻት እየጠበኳት ካሜራ አስቀምጬ ሱመያ ምን አለች? እንደ ሰማችሁት እናንተም እንዳያችሁት፣ መቼም አታገባም አንተ ወንድ ነህ ካገባ ብላኛለች። ጭራሽ እሷ እኔን አሁን አጥፍታ ይቅርታ እንደ መጠየቅ ስታ ጭራሽ እልውስጥ ታስገባኛለች። ጭራሽ እልውስጥ እያስገባች ነው። ወንድ ነው አንተ ካገባ አለች። እኔ ከዛ አረባው አላገባ ፕሮግራሙ ተዘጋጅቶ ሁሉ ነገር አልቆ ጭራሽ ላገባ ስል በእሷ ምክንያት እቺ መጣው ልጆችን አሳያለሁ ብላ አታለኝ። በዛ ብዬ መጣው። ያው እንደምታታለኝም እንደምትዋሸኝም ብዙ ጊዜ አውቃለሁ፣ ግን አውቄ ያው ለታላላት በእኔ እንዳይሳበብ ለልጆቼ ሰለም ብዬ ነው። ምናልባት አልባት እውነትም ከሆነ ብዬ አምኛት የመጣሁት ግን እሷ በቃሉ አልተገኘችም። ምንም በቃሉ አልተገኘችም። እኔ መጥቻለሁ፣ በቃል ተገኝቻለሁ እመጣለሁ የምታሰኝ ከሆነ ልጆች ብያለሁ። እኔ በቃ ተገኝቼ መጥቻለሁ። ኤርፖርት ድረስ መጥቼ ቆሜ ስጠብቃት በዛ ስፈልጋት ጠፋች። እሷ ግን የለች፣ ዋሸች፣ ከዳች። ጭራሽ ከሱም አልፎ ዛቻ፣ መቼም አታገባም እኔ እስካላገባው ድረስ አንተ መቼም የማታገባም? እኔ ከአንተ ልጆች ጋር የተንከራተትኩኝ ሰባት ዓመት ስምንት አመት ሲሞ ላይ ነው የምታገባው አለች። ልጆቹ ሲያድጉና ልጆቹ ለሰው መስጠት ሲጀምር ሲችሉ አሁን አታገባም እንዴ? እኔ ከልጆች ጋር ተንከራተች ባል አተሽ ተቀመጭ መቻልኩኝ አላልኩም እኮ እኔ። እንገናኝ ልጆቻችን አብረን እናሳደግ፣ ልጆቼን ማሳየኝ አልኩት እኔ ያጠፋሁት። በቃ መጣሁኝ ኢትዮጵያ፣ አገባው። በዛ ምክንያት እሷ ከቤት ንቀለ ብላ ልጆቼን ይዛብኝ ጠፋች። ሌላ ያደረኳት ነገር የለም፣ እና እኔ አሁንም ድረስ አታግቢ አላልኳት፣ አታግቢ አይደለም እሷ እኮ ወይ እንለያይና ወይ ልጆችን ውሰድና እኔ ላገባበት ማግባት ፈልግ ከሆነ እኔ ማፈልግ ከሆነ አላለችም አንተ አታገባም። እና አንቺ አንቺ ልጆቹን ይዘሽብኝ ጠፋሽ። አንቺ ከልጆች ጋር የልጆች ፍቅር ከነሱ ጋር አብሮሽ እያደጉ እኔ ግን ልጆች አጠገብ የለም ልጆች አጠገብ የሉም። እኔም እኮ ልጆች ማየት ከልጆች ጋር አላ የልጆች ፍቅር እያየኝ ከነሱ ጋር ማድረግ እፈልጋለሁ። ሰው ከልጆች ጋር ሲቀመጥ ነው ከልጆች ጋር መኖር እፈልጋለሁ። ሰው ከልጆች ጋር ሲቀመጥ የልጆቹ ፍቅር የሚገባው አባትነትም ሆነ ልጆችም ደግሞ አባታቸው እንዳይናፍቃቸው ከኔ ጋር ሲያድጉ ነው። ለነሱ ቆንጆ እና አንቺ ልጆቹን ይዘሽ ስለ ልጆች የሚያሳስብሽ ነገር የለም። ችግርሽ አንቺ ልጆች አጠገብሽ ስላሉ፣ ያው ባል ብቻ ነው የጎደለብሽ። እኔ ባል አት ተቀመጪ አላልኩም። ልጆቹን ይዘሽ ተንከራተቺ አላልኩም እኔ እሱ ልጆች እ እንከራተታለሁ እሱ አግብቶ ይቀመጣል። እኔ ልጆቹ እስተንከራተች እኮ አላልኩም። ልጆቹ እስተሰቃይ ባህላችሁ ተቀመጭ አላልኩም ነይ ከባልሽም ጋር ኑሪን ያልኩት፣ ከባልሽም ጋር ኑሪ ልጆቼንም ከአባትነታቸው ጋር ይኑሩ ነው ያልኩት። እንታረቅ ነው ያልኩት እንጂ ሌላ ነገር አልኩ ነገር የለም። እና ኔ ሰባት አመት ስምንት አመት ሳላገባ ልቀመጥ አይገርምሽም? እንደዚህ እንደምታሲኝ ከሆነ እኔ ሰባት አመት ሰባት አመትና ስምንት አመት ተቀመጭ ልጠብቅሽ ይቅርና ልጆቼንም አታሳይ። የልጆች ፍቅር የለም ወይ ሚስት ያጠገብ የለችም። ያለ ሚስት ልቀመጥ? ሌላ ልጆችም ወልዳለሁ። እኔ ዋናው ጤና ነው። ኢንሻላህ አላህ ከሰጠኝ ሌላም ልጆች ወልዳለሁ። እኔ አይደለም ሰባትና ሰባት እና ስምንት አመት ልቀመጥ፣ ቅር እና ሰባት ሰዓት አልቀመጥልሽም። ያው ሰባት ሰዓት አልቀመጥም፣ ካሁን በኋላ አገባለሁ። እንደውም ወደዛ ወደ የመን እራሱ ገና ትኬት ቆርጬ ሳምንት ምናምን ነገር ምናምን አልቆይም። እንደውም እዚያ ራሱ ያቺም ትቀመጥልኝ አረቧ። ሲጀመር ሁለት ሶስት አግብቼ አራተኛም ብቶ ምንም አይመስላትም። እሱ በፈለኩበት ሰዓት አገባታለሁ። እሷ እንኳን ሀሳቧን ብትቀይርና ብትናደድ ሌላም አረባ ማግባት ይችላል። በፈለኩበት ሰዓት አገባለሁ። አሁን ግን ሳምንት ራሱ እንዳልቆይ ዛሬ ነገ ሳልን፣ አሁኑ ነው አግብቼ ያሳይሻለሁ። ወዲያው ነው የማገባው። እስካሁን ድረስ ላገባ ነው እያልኩ ሚዲያ ላይ አምጥቼ ስለማስታወቅ ነው አይደል? አግብቼ በቃ አርጋታለሁ። እሱ ነው ፈልጉት፣ አንቺ ምፈልጊ፣ እሱ ነው አግብቼ በቃ አርጋታለሁ። በእል በእልማ ከሆነ ስንት ሴቶች እኮ አሉ። እኔ ሱመያ ጎድታለች፣ እነሱ ራሱ ተናደው ማለት ነው። ወላይ ከተለያየ ሀገር ከአረብ ሀገርም ሆነ ከኢትዮጵያ ውስጥም በጣም ብዙ ሴቶች ያናግሩኛል። ሱመያ እንደዚህ አበሳይታ ልጆች ያደጉ ቀን ይመጣሉ ቶ እኔ ካንተ ምንም አልፈልግም ኒካ ብቻ ሰርልኝ ና አብረን ኑር የሚሉ ሴቶች በሽ አሉ። ከነዛ ውስጥ ደግሞ መልካም የሚባሉ ምርጥ የሚባሉትን መርጬ የፈለግኩትን ማግባት ይችላል። ስለዚህ አንዷን ይዤ ብቅ እላለሁ። አገባለሁ ነው መቼ ማታገባ ወንድ ነበርሽኛ፣ አግብቼ ወልጄ አሳይሻለሁ። በቃ አገባለሁ እና በተረፈው ሮዛም እንግዲህ ደውላልኝ በስልክ ብዙ ነገር እያለች ነው። እስኪ እሷም ደግሞ በቀላል የምትለውን ነገር ካሜራ ፊት ለፊት ላስወራት ለምን በፊት እንደዛ ሰርታኛለች፣ እሷም ተጫውታብኛለች እና እሷም ተጫውታብኛለች እና እስኪ ደግሞ ዛሬ ምን ልት እንደሆነ በጣም አሳዘንከኝ ምናም ነገር እያለች ነው። ምን እንደምትል ደግሞ ዛሬ ምን ሰማ ይሆናል? እስኪ ዛሬ ጠብቃትና አያታለሁ እስኪ ምን እንደምትል ማለት ነው። ምን እንደምትል አብረን ምን ይሆናል እየመጣች ነው። ስትመጣ ያለውን ነገር አብረን ምን አወራ ይሆናል። ኦኬ፣ ውድ ቤተሰቦቻችን እንግዲህ ይኸው ሮዛ መታለች። እሷም ደግሞ ሰሞኑን እኔ ማን የመንመጣለሁ ብላ ነበር። ወደ ባሌ ሄዳ ነበር። ከባሌ ሮቤ ነበረች መታለች። እስኪ ሰላም ቢያቸው ሮዛ፣ አሰላሙ አለይኩም ቢያች። እሺ እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ቡድና ያከበራቸው ሰዎች ማሻአላ ለመደች ሰዎች ያከበሩ ሰዎች እኔ ዛሬ መጣሁ ሮዛ ዛሬ ተመልሳ መጣለች እንግዲህ ለምንድን ነው የመጣሽ ሮዛ ፈልጋለሁ ብለሽኝ ነበረ እኔም ለሱመያ የሆነ መልእክት እያስቀመጥኩ ነበረ መልስ እየመለስኩላት ነበር አንቺም ደግሞ ፈልጋለሁ ስትይ ነበር እንግዲህ ከፈለግሽ እስኪ ለምን እኔና አንቺም ስንገናኝ ለምን እዚ ካሜራ ፍለሽ አናወራም ቢል ይሻላል ችግር የለም ይ- ይወራወራል እሺ ትወራወሪያለሽ አዎ እሺ ከአምራት ወር ለፊት ይሻላል እንደዚያ ትወራወሪ ገጠር ተስማምቶሻል ገጠር ሄደሽ ገንፎ በልተሽ ምናምን ወተቱን ጠጥተሽ አዎ አሪፍ ነው የገጠር አየር በጣም አሪፍ ነው አንተ ት- አንተስ እንዴት ነህ እኔማ ደህና ነኝ አልሀምድሊላሂ እንሆናለን ብለሽ ነው ይብላኝ ለእናንተ ለአንቺም ለሱመያም እኔ ሱመያ

እሺ ዛሬ ደግሞ ለምን እንደመጣሽ ደግሞ እስኪ እናውራ። ለምንድን ነው የመጣሽው? ሱመያ ለምን እንደዛ አድርገህ አንተ አንኔ ነው የምትጠይቂኝ? እኔ በጣም አዝናለሁ። አንተ ወላሂ እንደዛ አርገችውን አድርጋለች። ልጆች አላያያዩም። እናንተ አማረኛ ጠፋ። ዘሞኑ እኔ አማርኛ አይወራወረም፣ ግን ጠፋ። ምንም የለም ገጠር። አሁንም አልወራወርሽም። ገጠር ከእዚህ መታለች። አማርኛ የለም ማ የእኛ ገጠር ምንም አይወራወረም። ከአንተም ጠፋ፣ አማርኛም ጠፋ። ምንም የለም እንደዚያ ነው። አንተ ግን ወላሂ፣ እኔም ሱመያ ግን በጣም አዝናለሁ። እንደዚያ አረገች ሱመያ ልጆች አሳየ

ከሱመያ ከተረፈ መሞት ነበር የመሰላቸው። አዎ እኔ እኔ በጣም አለቅ ስለ ለቅሴ ነበር። አንቴ እንዴት ነህ ግን? ደህና ነኝ፣ ምን ሆናለሁ? ብለሽ ምን ምን ምን ሰላምታ ሰላምታ ብቻ ነው። አንቺ ከባሌ ምን አመጣሽልኝ? እኔ ማር ማር አመጣሽልኝ ሌላ እኔ መጣሁ ጥንት ጋር እኔ ጋር መጣሽ? አዎ አንቺ እኮ ለኔ ማር አመጣሽ። ሌላ ምን

እና አንተ አንድ ላይ ምን ፈለጉት? አዎ በቃ ወደድኩት፣ አልቀልድም። ከዛ በኋላ ሰኢዶ እኔ በቃ ሁሉም ነገር ከመጣ አንተ ልግባ፣ ችግር የለም፣ የለም፣ በቃ በቃ እኔ ከዛ በኋላ እኔ አንተ ምንም አስጨቃጭቅም። ምንም ወላ ሰርግ፣ ወላ ምንም የለም። ወላ ሱማያ ምንም ሱማያ ማሽሽሱማያ ተለቅሽም እሱማያ ብታለቅስም በዚህ ድረስ ልግባ

ሮዛ አሁን እውነቱ ልንገርሽ፣ አንቺ ከአንድ ሁለቴ ሶስቴ ጠይቄሽ ለምኜሽ ብዙ ሴቶች እያሉ አንቺንም የመረጥኩት ተመልካቾቹ ስለወደዱ ሁሉም ሰው አግባ ስላሉ እቺ ልጅ አይንም ሊሆን ይችላል ምናም ብዬም ተመልሽ ድጋሜም ደጋግሜም ጠይኩሽ። ከካሜራ ጀርባም ብዙ ጊዜ ለምኜ እየጠየቀሽ አለው እንጋባብለሽ። ራስሽ ትወስኛለሽ፣ ራስሽ መልሰሽ ታፈርሻለሽ። አንቺ ትወለውያለሽ። ካሁን በኋላ አንቺ እህቴ ነሽ